እንዴት ናችሁ ዛሬ የምንዳስሰው ስለ ማርሽሜሎ ሙከራ ወይም ማርሽሜሎ ቴስት በመባል የሚታወቀውን በስነ ልቦና ታሪክ ውስጥ እንደ አብዮት የሚቆጠር ክስተት የሚመለከት ነው ይህ ሙከራ የተካሄደው በእስር ቤት አስመሳይ ግድግዳዎች ወይም በኤሌክትሪክ ሾክ ማሽኖች ጥላ ስር አይደለም የተካሄደው በንጹሕ ሕፃናት ሟያ ክፍል ውስጥ ነው። በእያንዳንዱ የለስላሳ ስኳርነት ባለው ማርሽሜሎና በአንድ ትንሽ ልጅ ፊት ለፊት ነው። ነገር ግን ከዚህ ቀላል መቼት ጀርባ ስለ ፈቃደኝነት ማለትም ዊል ፓወር ስለ ራስን መግዛት ሰልፍ ኮንትሮልና ስለ ሰው ልጅ እጣ ፋንታ ዴስቲኒ የሚጠየቀው ጥያቄ ከየትኛውም የፍልስፍና መድረክ ያላነሰ ክብደቶች አሏቸው። የዛሬው ጉዞአችን አንድ ትንሽ ልጅ ከአንድ ጣፋጭ ነገር ጋር በሚያደርገው ጸጥተኛ ጦርነት በመመርመር በመመራት የሰው ልጅ ስኬትና ውድቀት ሚስጥር በልጅነት ምርጫዎቻችን ውስጥ እንዴት እንደተደበቀ ለመረዳት ይሞክራል። እንደተለመደው ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። እንቀጥላለን። ክፍሉ ባዶና ጸጥተኛ ነው። ግድግዳዎቹ ነጭ ናቸው። በክፍሉ መሀል አንድ ጠረጴዛና አንድ ወንበር ብቻ አለ። በወንበሩ ላይ የአራት ዓመት ሕፃን ልጅ ተቀምጧል። በጠረጴዛው ላይ በትንሽ ሳህን ውስጥ አንድ ነጭ ለስላሳ ስኳርነት ያለው ማርሽሜሎ አለ። እሱ የንጹሕነትና የፈተና ምልክት ሆኖ በጸጥታ ይጠባበቃል። አንድ ደግ የሚመስል ተመራማሪ ወደ ክፍሉ ይገባል። በፈገግታ ለልጁ ቀላል የሚመስል ነገር ግን እጅግ ከባድ የሆነ ምርጫ ያቀርብለታል። ይህችን ማርሽሜሎ አሁን መብላት ትችላለህ፣ ይላል ተመራማሪው። ይቀጥልና ነገር ግን እኔ ከክፍል ወጥቼ እስክመለስ ድረስ ሳትበላ ብትጠብቀኝ ሁለት ማርሽሎ ሞሌ ማርሽ ሜሎዎችን ጨምሬ ይሰጠሃለሁ ይለዋል። ከዚያ ተመራማሪው ከክፍሉ ይወጣል፣ በሩ ይዘጋል። አሁን በክፍል ውስጥ ልጁና ማርሽሜሎ ብቻ ናቸው ያሉት። የፈቃደኝነትን ታላቁ ድራማ እዚህ ላይ ይጀምራል። ጊዜ የቆመ ይመስላል። የሰዓቱ ጸጥተኛ ትክ ትክ ትክ የሚለው ይሰማል። እንደ ፈተና ልብ ምት ድፍ ድፍ የሚለው ይሄዳል። ልጁ ማርሽሜሎውን ይመለከታል። ማርሽሜሎውን ምዝም ብሎ ይመልሰዋል። እሱ ተራ ጣፋጭ ነገር አይደለም። እሱ የቅጽበታዊ ደስታ ጥሪ ነው፣ የአሁን ኃይል ነው። የልጁ ጦርነት ይጀምራል። መጀመሪያ ለማሽተት ይሞክራል፣ ከዚያ በጣቱ ይነካካል። ከወንበሩ ይወርዳል፣ ክፍሉን ይዞራል። ዓይኑን ላለማየት ይሞክራል፣ እጆቹን ዓይኑ ላይ ይጭናል፣ ጸጉሩን ይጎተታል። ከጠረጴዛው ስር ይደበቃል፣ ይዘምራል፣ ያንጎራጉራል፣ ከራሱ ጋር ያወራል። እሱ ራስን የመግዛት ጥንታዊ ጥበብን ሳያውቀው እየተለማመደ ነው፣ ትኩረትን የመበተን ጥበብ። አንዳንድ ልጆች ትግሉን ከአንድ ደቂቃ በታች ያቆሙታል። ፈተናውን ያሸንፋሉ። ማርሽሜሎ በአንድ ቅጽበት ወደ አፋቸው ይገባል። ቅጽበታዊው ደስታ የሁለተኛውን ማርሽሜሎ ተስፋውን ያጠፋዋል። ሌሎች ደግሞ ይታገላሉ፤ ለአምስት ለአስር ለአስራ አምስት ደቂቃዎች። እነርሱ የጊዜን ስቃይ ይቋቋማሉ። እነርሱ የወደፊቱን ሽልማት ከአሁኑ ፈተና በላይ ያስቀድሙታል። ተመራማሪው ሲመለስ በድል አድራጊነት ፈገግታ ፈገግ ብለው ሁለተኛውን ማርሽሜሏቸውን ይቀበላሉ። ይህ በኦስትሪያዊ ተወላጅ ስነልቦናዊ ምሁር ዋልተር ሚሼልና በስታንፎርድ ዩኒቨርሲቲ ባልደረቦች አማካኝነት የተካሄደው ዝነኛ የሆነው የማርሽሜሎው ሙከራ ነበር። በመጀመሪያ ሲታይ ስለ ሕፃናት ራስን መግዛት የሚያጠና ቀላል አይነት ሙከራ ይመስል ነበር። ነገር ግን የሙከራው እውነተኛ ኃይል ከዓመታት በኋላ ነው የተገለጠው። ሚሼልና ቡድኑ በሙከራው የተሳተፉትን ሕፃናት እያደጉ ሲሄዱ መከታተላቸውን ቀጠሉ። ውጤቱ አስደንጋጭ ነበር። በአራት ዓመታቸው ሁለተኛውን ማርሽሜሎ ለመጠበቅ የቻሉት ልጆች በአስራዎቹ ዕድሜያቸው በማኅበራዊ በስሜታዊና በአካዳሚክ ሕይወታቸው የበለጠ ስኬታማ ነበሩ። ከፍ ያለ ኤሴቲ ማለትም የኮሌጅ መግቢያ ፈተና ውጤትም ነበራቸው። ከውጥረት ጋር በተሻለ ሁኔታ ይቋቋሙ ነበር። ትኩረታቸውን በተሻለ ሁኔታ መሰብሰብ ይችሉ ነበር። ጓደኝነትን በመመስረትና በመጠበቅ የተሻሉ ነበሩ። ክትትሉ ቀጠለ። በአዋቂነታቸው የጠበቁት ልጆች ጤናማ የሰውነት ክብደት ቢኤምአይ ነበራቸው። ከአደንዛዥ እጽ የመራቅ ዕድላቸው ከፍ ያለ ነበር። እናም በሙያቸው የበለጠ ስኬታማም ነበሩ። በአንድ ትንሽዬ ክፍል ውስጥ በአንድ ማርሽሜሎ ፊት ለፊት የተደረገ የአስራ አምስት ደቂቃ ትግል የአንድን ሰው የሕይወት ጉዞ የሚተነብኝ መስታወት ሆነ። የዘገየ እርካታ ዲሌድ ግራቲፊኬሽን ቅጽበታዊ ፍላጎትን ለረዥም ጊዜ ግብ መሥዋዕት የማድረግ ችሎታ ከብልህነት ወይም አይኪው በላይ የስኬት ቁልፍ እንደሆነም ታወቀ። የማርሽሜሎ ሙከራ ከሳይንስ ላብራቶሪ ወጥቶ የዓለም ባህል አካል ሆነ። እሱ ለወላጆች፣ ለአስተማሪዎች፣ ለፖሊስ አውጪዎች ለፖሊሲ አውጪዎች ዘመናዊ ምሳሌያዊ ተረትም ሆነ የሰው ልጅ ዕጣ ፋንታ በከዋክብት የተጻፈ ሳይሆን በራሳችን የፈቃደኝነት ጡንቻ የሚቀረጽ መሆኑን የሚያሳይ ተስፋ ሰጪ ታሪክ ሆነ። ነገር ግን ታሪኩ በእርግጥም እንዲቀላል ነው ወይ ነው ጥያቄው። የሰው ልጅ ነፍስ በአንድ ማርሽ ማርሽሜሉ ልትለካስ ትችላለች ወይ ነው። የአንድ የአራት ዓመት ልጅ ምርጫ በእርግጥ የሕይወቱን ሙሉ ታሪክ የሚጽፍ ብዕር ነው ወይ? ወይስ ከማርሽሜሎ ጀርባ ከምናየው በላይ ይበልጥ ውስብስብና ስውር የሆነ እውነት ተደብቋል? የፈቃደኝነት ምድር ቤት፣ የሙከራው ፍልስፍና ስረ መሠረትን ቀጥለን የዋልተር ሚሼል የማርሽሜሎ ሙከራ በሀያኛው ክፍለ ዘመን ስነ ልቦና ላብራቶሪ ውስጥ ቢካሄድም የሚመረምረው ጥያቄ ከሰው ልጅ አስተሳሰብ ታሪክ ጋር የተቆራኘ ጥንታዊና ዘላለማዊ ነው። እሱ በሰው ልጅ ነፍስ ውስጥ ከጥንት ጀምሮ ሲካሄድ የነበረውን ጦርነት በቅጽበታዊ ፍላጎት ኢምፐልስ እና በረዥም ጊዜ አመክንዮ ሪዝን መካከል ያለውን ትግል ወደሚጨበጥ ሊታይ ወደሚችል ድራማ የቀየረ ዘመናዊ የሞራል ተውኔት ነው። ይህ ምዕራፍ የማርሽሜሎ ሙከራ ከሥነ ልቦናዊ ገጽታ ባሻገር እንደ ፍልስፍና ምርመራ በመመልከት ከጥንታዊ የግሪክ አስተሳሰብ እስከ የህዳሴው ዘመን ሰብአዊነት ድረስ የሰው ልጅ ስለ ራስን መግዛት ካለው ጥልቅ ግንዛቤ ጋር እንዴት እንደሚዛመድ ይተነትናል። የሙከራው መቼት ራሱ በምሳሌያዊ ትርጉም የተሞላ ነው። ባዶ ክፍል የህሊናና ጸጥተኛ መድረክን ይወክላል። ልጁ የሰው ልጅን ሁሉ ወክሎ በፈተና ላይ የቆመ ነፍስ ነው። ማርሽሜሎ ደግሞ ተራ ስኳር አይደለም። እሱ የፕሌቶ የነፍስ ክፍፍል ጽንሰ ሐሳብ ውስጥ ፍላጎትን አፒታይት፣ ወይም ኢፒሃሚያ የሚባለውን ይወክላል ኃይለኛ ምልክት ነው። ፕሌቶ በሪፐብሊክና በፌድረስ ስራዎች ውስጥ የሰው ነፍስ በሶስት ክፍሎች እንደተዋቀረች ይሞግታል። ዝቅተኛው ክፍል ስጋዊና ቅጽበታዊ ፍላጎቶችን የሚወክለው ፍላጎት፣ ከፍ ያለው ክፍል እውነትንና ጥበብን የሚፈልገው አመክንዮ ሪዝን ወይም ሎጎስ እና በሁለተኛው መካከል ያለው ለክብር ለድል የሚነሳው መንፈስ ስፕሪትና ቶሞስ ናቸው። ጤናማ ነፍስ እንደ ፕሌቶ አመክንዮ እንደ ሰረገላ ነጂ የመንፈስንና የፍላጎትን ፈረሶች የሚቆጣጠርባት ነፍስ ናት። የማርሽሜሎ ሙከራ ይህንን የፕሌቶ ሰረገላ በሚታይ መልኩ ያቀርበዋል። ማርሽሜሎ የፍላጎት ፈረስ ነው፤ አሁኑኑ ብላኝ፣ አሁኑኑ ብላኝ እያለ የሚጮ የሁለተኛው ማርሽሜሎ ተስፋ ደግሞ የአመክንዮ ድምፅ ነው። ቆይ ታገስ፣ ለበለጠ ጥቅም ስትል የአሁኑን መስዋዕት አድርግ የሚል ነው። ልጁ በሁለቱ መካከል ሆኖ የሰረገላው ነጂ ይሆናል። የሚታገለው ከማርሽሜሎ ጋር ሳይሆን ከራሱ የውስጥ ፈረሶች ጋር ነው። ሁለተኛውን ማርሽሜሎ የሚጠብቁ ልጆች የፕሌቶ ፈላስፋው ንጉሥ ጥቃቅን ምሳሌዎች ናቸው። አመክኗቸው ፍላጎታቸውን መግዛት የቻለ ወዲያው የሚበሉት ደግሞ ፍላጎታቸውን ያሸነፏቸው የፕሌቶ አምባገነን ቴሬን ነፍስ ምሳሌዎች ናቸው፣ ቅጽበታዊ ምኞታቸው ባሪያዎች ይህ ትግል ከግሪክ ፍልስፍና አልፎ በይሁዲ ክርስቲያናዊ አስተሳሰብ ውስጥ ማዕከላዊ ነው። በዘፍጥረት መጽሐፍ የአዳምና የሔዋን ታሪክ የማርሽሜሎ ሙከራ ጥንታዊ ቅጂ ነው። እግዚአብሔር አምላክ ከዚች ዛፍ ፍሬን እንዳትበሉ ብትታገሱ፣ በገነት ዘላለም ትኖራላችሁ አላቸው። እባቡ ቅጽበታዊ ፈተናና ድምፅ ደግሞ አሁኑኑ አሁኑኑ ብሉ እንደ እግዚአብሔር ትሆናላችሁ፣ አላቸው። አዳምና ሔዋን የመጀመሪያውን ማርሽሜሎ ሔዋን በልታ፣ ቀጣይ አዳም በላ። ውጤቱም ከገነት መባረር ነበር። የቀዳሚ ኃጢአት ኦሪጂናል ሲን ፅንሰ ሀሳብ በስነመለኮታዊ ቋንቋ የሰው ልጅ ለቅጽበታዊ እርካታ ያለውን ተፈጥሯዊ ድክመትን ይገልጻል። ራስን መግዛት ስለዚህ መንፈሳዊ ተጋርሎ ይሆናል። ከኃጢአት ጋር የሚደረግ ታላቅ ጦርነት። ዋልተር ሚሼል ይህንን ጥንታዊ ድራማ ወደ ሳይንሳዊ ሊለካ ወደሚችል ሙከራን የለወጠው እሱ፣ ፍቃደኝነትን ማለትም ዊል ፓወር የሚለውን ረቂቅና ፍልስፍና የሆነ ፅንሰ ሐሳብ ወደሚጨበጥ ሊለካ የሚችል ተለዋዋጭ ወደሆነ ሁኔታ ቀየረው። የመጠበቂያ ጊዜ በሰከንዶች ይህ የዘመናዊ ስነ ልቦና ታላቅ ስኬት ትልቁ ገደቡም ነው። ስኬቱ ረቂቅ የሆኑ የሰው ልጅ ባህሪያትን በሳይንሳዊ መንገድ እንድንመረምር ስለሚያስችለን ነው። ገደቡ ደግሞ ይህንን በማድረጉ የባህሪውን ጥልቅ የሞራልና የፍልስፍና እንድምታ የማሳነስ አደጋ ስላለው ነው። ሙከራው ስለ ሰው ልጅ ነፃ ፍቃድ ፍሪዊልና ቅድመ ውሳኔ ዲተርሚኒዝም ያለውን ክርክርም ያቀጣጥለዋል። የማርሽሜሎ ምርጫ ከዓመታት በኋላ የህይወት ስኬትን የሚተነብይ ከሆነ ይህ ምን ማለት ነው? እጣፋንታችን በአራት ዓመታችን በንጹህ ፈቃደኝነት ተግባር ይወሰናል ማለት ነው ወይ? ወይስ ያ የአራት ዓመት ልጅ ምርጫ ራሱ አስቀድሞ በተቀረጸ ባዮሎጂካዊ ማለትም ፊት ለፊት የአንጎል ክፍል እድገት ላይ ወይም አካባቢያዊ ለምሳሌ የወላጆች አስተዳደግ ሁኔታዎች ላይ የተወሰነ ነው ወይ? ሚሼል ራሱ ፈቃደኝነትን እንደ ጡንቻ ሊሰለጥን የሚችል ክህሎት እንደሆነ ቢያምንም የሙከራው ታዋቂ ትርጓሜ ብዙ ጊዜ ወደ አንድ አይነት የባህሪ ቅድመ ሁኔታ ካራክተር ዲተርሚኒዝም ያደላል። የማርሽሜሎ ሙከራ አዲስ ጥያቄ አልጠየቀም። ይልቁንም ፕሌቶ ቅዱስ አጉስጢኖስና ሌሎች ስፍር ቁጥር የሌላቸው ፈላስፎች፣ ስነመለኮታዊ ሊቃውንት ሲጠይቁት የነበረውን ጥያቄ በሀያኛው ክፍለ ዘመን ቋንቋ ዘዴ ደግሞ ጠየቀው። እሱ በሰው ልጅ ልብ ውስጥ ያለውን ዘላለማዊ ትግል በላብራቶሪ መድረክ ላይ ያቀረበ ሳይንሳዊ ተውኔት ነው። የሙከራው ጥልቅ ስር በአቴና አደባባዮችና በገነት የአትክልት ስፍራ ውስጥ ተተክሏል። ይህንን ፍልስፍናዊ መሰረት መረዳት የሙከራውን እውነተኛ ክብደትና አንድምታን ለመገንዘብ ወሳኝ ነው። በማስረጃ የተጻፈው ትንቢት። የሙከራው የረዥም ጊዜ አንድምታ የባህል ተጽዕኖ። አንድ ሳይንሳዊ ሙከራ ከላብራቶሪ ግድግዳዎች አልፎ የባህል አካል የሚሆነው አልፎ አልፎ ነው። የማርሽሜሎው ሙከራ ይህንን ማድረግ ከቻሉ ጥቂት ሙከራዎች ውስጥ አንዱ ነው። ይህንን ያደረገበት ምክንያት በአንድ ጊዜ ሁለት ኃይለኛ የሰው ልጅ ፍላጎቶችን ስለሚነካ ነው። ስለ ወደፊቱ የማወቅ ጉጉት ማለትም ትንቢትና፣ የህይወትን ውስብስብነት ወደ ቀላልና ሊቆጠሩ ወደሚችሉ ቀመር የመቀየር ፍላጎት የሙከራው የረጅም ጊዜ ሎንግቲዩድናል ጥናቶች ከህፃናት ባህሪ ምልከታነት ወደ አንድ አይነት ሳይንሳዊ ትዕይንት ትንቢት ለወጡት። ይህ ምዕራፍ የማርሽሜሎ ሙከራ እንዴት ከሳይንሳዊ ውጤትነት ወደ ባህላዊ ምሳሌያዊ ተረትነት ካልቸራል ፓረብል እንደተሸጋገረ እና ይህ ሽግግር ስለ ስኬት፣ ስለ ኃላፊነትና ስለ ልጅ አስተዳደግ ባለው አመለካከት ላይ ያሳደረውን ጥልቅ ተጽዕኖ ይመረምራል። የሙከራው ለውጥ ነጥብ የሙከራው ለውጥ ነጥብ ሚሼልና ቡድኑ ከአመታት በኋላ የመጀመሪያዎቹ የቢግ መዋለ ሕፃናት ልጆች መከታተል ሲጀምሩ ነው። መጀመሪያ ላይ በአስራዎቹ ዕድሜያቸው በወላጆቻቸውና በአስተማሪዎቻቸው በተሞሉ መጠይቆች የማኅበራዊና የኢኮኖሚ ብቃታቸውን ገመገሙ። ውጤቱ ግልጽና ወጥ ነበር። በጨቅላነታቸው ረዘም ላለ ጊዜ የጠበቁት ልጆች በአጠቃላይ የተሻለ አፈጻጸም ነበራቸው። ነገር ግን ሙከራውን ወደ ታዋቂነት ያስወነጨፈው ከኤስኤቲ ውጤቶች ጋር የተገኘው ግንኙነት ነው። ኤስሴቲ በአሜሪካ ማኅበረሰብ ውስጥ የብልህነትና የወደፊት ስኬት ኃይለኛ ምልክት ነው። የማርሽሜሎ የመጠበቂያ ጊዜ የኤሴቲ ውጤትን ሊተነብ መቻሉ ሙከራውን ከስብዕና ጥናትነት ወደ የህይወት እጣፋንታ ጥናትነት ከፍ አደረገው። ይህ የማርሽሜሎ ሙከራ በአሜሪካ ባህል ውስጥ ካለ ጥልቅ እምነት ጋር አስተሳሰሩ። የራስን የመቻል ሰልፍ ሪሊያንስ እና የሜሪቶክራሲ እምነት ሜሪቶክራሲ ስኬት በውርስ ወይም በዕድል ሳይሆን በግለሰብ ጥረትና ችሎታ ላይ የተመሰረተ መሆን አለበት የሚል አስተሳሰብ ነው የማርሽሜሎ ሙከራ ለዚህ አስተሳሰብ ሳይንሳዊ ማረጋገጫ የሰጠ ይመስላል ስኬታማ የሆኑ ሰዎች ስኬታማ የሆኑት በቀላሉ የተሻለ ራስን የመግዛት ችሎታ ስላላቸው ነው፣ ያልተሳካላቸው ደግሞ የፈቃደኝነት ድክመት ስላላቸው ነው። ይህ የጀርመንያዊው ሶሽዮሎጂስት ማክስ ቬቨርን የፕሮቴስታንት የስራ ሥነ ምግባር ዘ ፕሮቴስታንት ኢቲክ ጽንሰ ሀሳብ ያስተጋባል። ቬቨር የካፒታሊዝም እድገት በከፊል በፕሮቴስታንት እምነት ውስጥ ካለው ጠንክሮ መስራትን ራስን መካድንና ቅጽበታዊ ደስታን ለወደፊት መዳን መስዋዕት ማድረግን ከሚያበረታታው አስተሳሰብ ጋር የተያያዘ እንደሆነ ይሞግታል። የማርሽሜሎ ሙከራ ይህንን የሃይማኖት ስነ ምግባር ወደ ዓለማዊ ስነ ልቦናዊ ባህሪ ለወጠው። ሁለተኛውን ማርሽሜሎ መጠበቅ የሃያኛው ክፍለ ዘመን የቁጠባና የትጋት ምልክትም ሆነ። ይህ ትርጓሜ እጅግ እጅግ ማራኪ ነበር፣ ምክንያቱም ቀላልና ኃይለኛ መልእክት ነበረውና፣ መልእክቱም የህይወትህ ቁልፍ በእጅ ነው የሚል ነው። ይህ ለወላጆች ልጆቻቸው እንዲጠብቁ ማስተማር ለስኬት እንደሚያበቃቸው የሚጠቁም ተግባራዊ መመሪያ ሰጠ። ለትምህርት ስርዓቱ የባህሪ ትምህርት ካራክተር ኢዲኬሽንና ማህበራዊና ስሜታዊ ትምህርት ሶሻል ኢሞሽናል ለርኒንግ አስፈላጊነት ላይ አዲስ ትኩረት እንዲሰጥ አደረገ። ለግለሰቦች ደግሞ ራስን መግዛት ሊዳብር የሚችል የስኬት መሰረት ከሆነ ክህሎት መሆኑን የሚገልጽ የተስፋ መልእክት ነበር። ነገር ግን ይህ ተወዳጅ ትርጓሜ የራሱ የሆነ ጨለማ ገጽታዎች አሉት። የመጀመሪያው ችግር የምክንያትና ውጤት ግንኙነት ካውዜሽን ከግንኙነት ኮሪሌሽን ጋር ማደባለቁ ነው። ሙከራው ራስን መግዛት ስኬትን እንደሚያመጣ ካውዝስ አላሳየም። ሁለቱ ነገሮች የተያያዙ ኮሪሌትድ መሆናቸውን ብቻ ነው ያሳየው። ምናልባት ሁለቱንም የሚያስከትል ሶስተኛው ስውር ምክንያት ይኖር ይሆናል። ለምሳሌ የአንጎል እድገት፣ የቤተሰብ አካባቢ ወይም ጄኔቲክስ። ሁለተኛውና ይበልጥ አሳሳቢው ችግር ይህ አስተሳሰብ ለማኅበራዊ ችግሮች የግለሰብ መፍትሄዎችን ብቻ እንዲያይ ማድረጉ ነው። አንድ ማኅበረሰብ በድህነት በእኩልነት እጦት እና በስርዓት ችግሮች የተሞላ ከሆነ የማርሽሜሎ ትርጓሜ የችግሩን ምንጭ በስርዓቱ ውስጥ ሳይሆን በድሆቹ ግለሰቦች የፈቃደኝነት ድክመት ውስጥ እንዲፈልግ ያደርጋል። ይህ ተጎጂውን የመውቀስ ቪክቲም ብሌሚንግ አይነት አስተሳሰብ ሊያበረታታ ይችላል። ያልተሳካላቸው ሰዎች በቀላሉ ሁለተኛውን ማርሽሜሎ ለመጠበቅ ስላልመረጡ ነው የሚል አደገኛ ላዩን የሆነ ድምዳሜ ላይ ሊያደርሰን ይችላል። የማርሽሜሎ ሙከራ ወደ ባህላዊ ምሳሌ ተረትነት ሲለወጥ ሳይንሳዊ ውስብስብነቱና ገደቦቹ ቀስ በቀስ ተዘነጉ። በምትኩ ቀላል ጥቁርና ነጭ የሆነ ታሪክ ቀረበ። የሚጠብቁ ልጆች ጀግኖቹ እና የማይጠብቁ ልጆች ተሸናፊዎች ሆኑ። ይህ ለጋዜጣ ርዕሰ ዜና እና ለወላጆች መመሪያ መጽሐፍት ምቹ ቢሆንም የእውነታውን ሙሉ ምስል ግን አይሰጥም። ሳጠቃለል የማርሽሜሎ ሙከራ የረጅም ጊዜ ጥናቶች ሳይንሳዊ መረጃ እንዴት ወደ ትንቢት፣ ትንቢት ደግሞ እንዴት ወደ ባህላዊ እምነት ሊለወጥ እንደሚችል የሚያሳይ ድንቅ የሆነ ምሳሌ ነው። እሱ የዘመናችንን ስለ ስኬት ያለውን ትርክት የቀረጸ በተስፋና በአደጋ የተሞላ ታሪክ ነው። ተስፋው ዕጣ ፋንታችን በከፊል በቁጥጥራችን ስር መሆኑን በማሳየቱ ሲሆን አደጋው ደግሞ ውስብስብ የሆኑ ማህበራዊ ችግሮችን ወደ ቀላል የግለሰብ ፈቃደኝነት ድክመት በመቀየር ለስርዓታዊ ለውጥ ያለንን ኃላፊነት እንድንዘነጋ ሊያደርገን መቻሉ ነው። ስለነበረን ቆይታ በጣም አመሰግናለሁ። ቻናላችንን ሰብስክራይብ፣ ላይ ኮመንት፣ ሼር ያድርጉ። ደስ የሚል ቀን እመኝላችኋለሁ። ቻው